እናመሰግናለን መልካሙ አረጋ በኤሌ ማምስት ተወክሏል። ከወደዳችሁት ቀጣይ ሳምንት ስምንት ውስጥ ገብቶ ማየት የምትፈልጉ ከሆነ ኮዱን እያስቀደማችሁ ያልተገደበ ድምፃችሁን ልትልኩለት ትችላላችሁ። በቅርቡ የሸኛችሁት ወይም የምትሸኙት ፍቅር አላችሁ? ወደ ውጭ ሀገር። በእርግጥ ራሴንም እንደዛ ነው ያገኘሁት፣ እንደዚህ ብዬ ያገኘሁት። የመልካሙ ተበጀ ሙዚቃ ሲነሳ ብዙዎቻችን የሚዚክ ቪዲዮ ወይም ክሊፑን ነው የምናስታውሰው አይደለ? አርቲስት ሜሮን ጌትነት አንድ ጽሑፏ ላይ ከአገራችን ውስጥ ከተሰሩ የሚዚክ ቪዲዮዎች ቀዳሚው እሱ ነው ብላ ጽፋ ነበር። ከሰራችው ሪሰርች ተነሳ ማለት ነው እና ብዙዎቻችን የኢትዮጵያ አየር መንገድ ውስጥ ፍቅሩን እየሸኘ መልካሙን ሲብሰለሰል እናየው ነበረ። ያንን ነው ያየሁት። እናንተም ላይ እንግዲህ መልካሙ ተበጀ እጅግ ባለብዙ ተሰጥኦ ባለቤት ነው። 1957 በብሔራዊ ቲያትር የታዳጊውን ኦርኬስትራ ወይም ዳዊት ኦርኬስትራን በድምፃዊነት ከተቀላቀለ በኋላ፣ በእርግጥ በቲያትር ቤቶቻችን የተለመደ ነው። መልቲ ታለንት መኖር አለበት ወይም ደግሞ ሁለገብ ሰዎች መሆን አለባችሁ እዛ ቲያትር ቤት ስትቆዩ ስለዚህ መልካሙም እንደዚህ አይነት ባህሪ ነበረው። ድርሰቶች ነበሩት፣ የቲያትር ድርሰቶች በመቶዎች የሚቆጠሩ የራሱ ሙዚቃዎች ደግሞ እንደዚሁ የራሱ የድርሰት ውጤቶች ናቸው። ተዋናይም ጭምር ነበረ። የጸጋዬ ገብረ መድህን አቦጊዳ ቀይሶ ላይ በትወና ሁሉም ተሳትፎ ነበር። የደረሳቸው ቲያትሮችም እንዳሉ ይነገርለታል። ዛሬ ደግሞ መልካሙ አረጋ የሞክሸውን ሙዚቃ በዚህ መልኩ ከዛይን ባንድ ጋር አቅርቦታል። ዳኞች የመጀመሪያ ዙር የመጨረሻ አቅራቢውን አስተያየት እና ዳኝነት ውጤት እንድትሰጡልን እንጋብዛለን። ለሰጠህን ማብራሪያ በጣም እናመሰግናለን። እኔ ራሱ ይሄ ዘፈን ሲዘፈን ትዝ የሚለኝ የኢትዮጵያን ኤርላይንስ በመስኮት እየተያየ እንደዚህ ቻው የሚባል በጥቁርና ነጭ ልጆንን የምናየው በጥቁርና ነጭ ቴሌቪዥን ነው፣ እና ብዙ ሰው እውነቱን ነው። ዘፈኑን ስትሰማ ክሊፑ ነው ትዝ የሚልህ እና በደንብ ዘፈኑን ከክሊፕ ጋራ አዋህዶ ልባችን ውስጥ የቀረ ዜማ ነውና ይህን ዘፈን ይዘ ስለመጣ እናመሰግናለን። ብዙ ሰዎች በደንብ የሚያስታውሱት ነው። መልካሙ፣ በጣም የሚገርም በጣም የሚያምር ቆንጅዬ ድምጽ አለ። ሁሌ እንደምንነግርህ በተለይ ወፈር ያሉ ነገሮችን ለማዜም የሚመችና ጉልበተኛ ድምጽ አለ። ይህንን በጣም ማድነቅ እፈልጋለሁ። እታች ያለውን ነገር በደንብ አድርገህ ተወጥተሃዋል። ዛሬ ባይሆን ብዬ መናገር የምፈልገው ኮሜንት ምንድን ነው አንድ ማይክ ዛሬም ተንጋዶ እንደዚህ ልምድ እንዳይሆንብን ነው እየፈራው ያለሁት። ማይክን ፊት ለፊት አድርገህ ቅርብ መሆን ሲኖርበት፣ ቅርብ ማራቅ ሲኖርብህ እያራቅህ በደንብ ማኔጅ እንድታደረግ ምክሬን መስጠት አለብኝ። አለበለዚያ እንደዚህ ተንጋዶ ምን እንደሆነ ግልጽ አይደለም። እንደዚህ አይደረግም። ብሩኬ በደንብ ሊነግር ይችላል፣ ስለ ማይክ አጠቃቀም። ይሄ ዘፈን ምን ይፈልጋል ስንል ስሜት ይፈልጋል፣ ዳይናሚክስ ይፈልጋል። እንደገና የማነው መልካሙ ተበጀ ሙልቀቅ አድርጎ ነገር ነው የሚዘፍነው፣ እና ያኔ የተሞላቀቀ ስሜት ብዙ አላገኘሁበትም እና እንደዚህ በቃ የተቆጠረ አይነት የዜማ ስትራክቸር እንዲኖረው አድርገን የዘፈንከውና ከነስሜቱና ዘፋኙ ካቀረበበት የተሻለ ለማድረግ ነው እንጂ ከሱ ባነሰ ሁኔታ እንድትጫወቱት አይደለም። እዚህ የምናበረታታው ራስህም መሆን ጥሩ ነው። በራስ የድምፅ ስትራክቸር መስፈን ይሄ በጣም የሚበረታታ ነው። ነገር ግን የምታመጣውን ዜማ በደንብ ውስጧን እያንዳንዷን ቅንጣት የሚለው ነገር አለው ብሩኬና ልዋሰው፣ ዛሬ እያንዳንዷን ቅንጣት በደንብ ዜማዎቹን አዳምጣ፣ ያንን ተግባራዊ ማድረግ ይጠበቅብሃል። በጣም ደስ ያለ አንድ ቀጭኗን ድምጽ ወድጃታል። እሷን የእውነት በጣም ጥሩ አድርገን ነው ያዜምካትና፣ ቀጠን ያለችዋን ድምጽ የተጫወትክበትን መንገድ በጣም ወድጀዋል። ነው ፋልሴቶ ጎና፣ ቀጭን ድምጽ በአንተ በዚህ ወፍራምና ትልቅ ድምጽ ውስጥ ያንን አይነት ቀጭን ድምጽ ፋልሴቶ በሆነ ነገር ማውጣት በጣም ነው ማደንቅ። ይሄ ሁሉ ጠንካራ ጎን ነው እና የዜማ ጥፋቶቹንና ኤክስፕሬሽኑን በደንብ አስብበት። 9850 እሺ። መልካሙ እንዴት ነው እናቲ? ስለ ክሊፕ ስታነሳ አንድ ክሊፕ ልጨምር። በጣም ትዝ ያለኝ የጋሽ ጥላውን ገሰሰ ፈልጌ አስፈልጌ በኢትዮጵያ የሙዚቃ ታሪክ ውስጥ አንድ ጅማሬ የፊልም ላይ ና ሁሌ ካይሙራ ያጠፋም እና በጣም ወደው ነው ሁሉን። እኔ ደግሞ የሰፈሬ ካዛንቺስ ቶታል አካባቢ ምናምን አስታውሰዋለሁ። ሌላ ጋሽ መልካሙ በጣም ከባድ አደገኛ ዘፋኝ ነው። እኔ እንደውም ቴዎድሮስ ታደሰ እዚህ ሀገር በመጣ የመጀመሪያው ኢንተርቪው ላይ መልካሙን ከገለጹት እንደ አጋጣሚ ቤታችን በአንድ ግንብ ነው የሚለየው። የእኛ ቤት ፊት የእሱ ከኋላ ሆኖ ነው እና ባለቤቱ ፍቅርታይሉ ትባላለች ከእናቴ ጋር ባንክ ነው ረጅም ዓመት የሰሩትና እሷ ብዙ ዘፈኖችን የጻፈችለት ሚስት ናት። የሚገርመው ፍቅርታይሉ እና ለድርሰት ላዘፋፈን ብዙ ቴክኒኮችን ድምፃያኖችን የሚያፈራ ነው ብዙ ጊዜ አይገለጽም እና ቴሮስ ታደሰ በአንድ ወቅት ሲያነሳው በጣም ነው ደስ ያለኝ። ስመጣ መልካሙ ወደ አንተ በጣም አሪፍ ምርጫ ነው፣ ድንቅ አቀራረብ ነው። አሁን ማርሽ ቀይረን የመጣው በጣም ነው ያስደሰት ከ ለምን አትጩህ ምናምን ሌላ ሰፈር ውስጥ ሄደ በጥብጣ ተረጋጋህ ማለት ነው። በጣም ነው ደስ ያለኝ። በተለይ የሹሜማን ስተዋለች ከሙዚቃ ጋር የምትጫወተው እንጉርጉሮ በጣም የገረመኝ ሻርፕ ነበር ቅኝቱ። ሚዚካሊ ስመለከት በጣም ሻርፕ እንደውም አንድ ቦታ ኦፔራ ምናምን የሚመስል ነገር ወደ ኦፔራ ምናምን ነገር ትሄዳለና በጣም ደስ ይላል። እንደዚህ አይነት ቴክኒኮች ለምን ሁልጊዜ መልካሙ ሲፈጠር ወደ ሌላ አልበም ውስጥ ስትገባ እነዚህን ሁሉ ይዘ ነው የምትሄደው፣ የአንተ የሆኑትን ነገር ማለት ነው። ዳይናሚክስ በጣም አንደኛ ነው። በቃ የሞከርክበት መንገድ በደንብ ነው ያደነኩት። እንደ ችግር ግን ሳየው ሙሉ ዘፈኑ ስመለከተው ይሄ ቫይብሬት ምንለው ቫይብራቶ የምንለው ነገር የሚንቀጠቀጠው ነገር ዘፈኑ ሙሉ ላይ ለብሶ ነበረ። ዘፈኑ ልክ ነው ይፈልጋል፣ ግን በዚህ መንገድ ባይሆን ትንሽ ቀርጸን ብንሰማው የሆነ ነገር እንከን እናወጣለታለህ ገባ አሉ አሉ ዘፈኑ ይፈልጋል። ድምጽ ረጅም ሎንግኖቶች ነው የምትይዘው። ራሱ ጸጥ ብለ ብትይዘው እንኳን ድምጽን ለማንቀጥቀጥ ይሞክራል መቀለስ ስላለብ ማለት ነው። ሌላው ዘፈኑ የሚገባውን ዋጋ ነው የሰጠኸው። ተረጋግተህ ሳትጮህ አይ መጮህ የሚያለበት ቦታ መጮህና ልክ እንደ አልበም በምን የሰራው ነኝ፣ በጣም ደስተኛ ነኝ። 9860 መልካሙ፣ ብዙ ሀሳቦች ተነሱ። በብዙዎች እስማማለሁ። የኔን ሀሳብ ትንሽ ብቻ ልንገር እንዳልደጋግም ማለት ነው። ይሄ ዜማ ትልቁ ፈተና ስሜቱን አረን እንደ ሌሎች ዜማዎች በጣም ወደ ላይ የሚወጣ ነገር፣ በጣም ወደታች የሬንጅ ችግር፣ የቅላጼ የዜማ ጥፋት ምናምን እያለን ምንድለው አይነት ስትራክቸር የለውም። ሶ በጣም በቀላል ዜማ ስሜት ውስጥ ሆኖ ግን በቃ ኢሞሽን እና ኤክስፕሬሽን የምንለውን ነገር ወይም አገላለጽና ስሜቱ ላይ ነው በቃ ትልቁ ነገር ያለው ማለት ነው። እሱ ላይ ነው ፈተና ያለው እና ያንን እንዴት አደረከው የሚለውን ነው የምናየው። ከዳይናሚክስ ጋር በተያያዘ የሞከርካቸው ነገሮች ጥሩ ናቸው። በቃ ማለት ይሄ ዜማ ዳይናሚክሱ ከዚህ ውጭ ምንም ሊደረግ አይችልም፣ በደንብ ተወጥተዋል። ለውጥህንም እንደገና ዛሬ በጣም ማድነቅ ፈልጋለሁ። የእውነት ይህን ምል በደንብ እየሄድክ ነው ያለው በደንብ በቃ ወደፊት እየሄድክ ነው ያለው በለውጥ ነገር ውስጥ ስሜቱም መጥፎ አይደል። ላይቭ እንደይሄኛ ሙዚቃ እንደዚህ አይነት በዚህ ደረጃ ተጫውቶ ስሜት ማጋባቱም ጥሩ ነው። በጣም ቆንጆ ነው ያለው በደንብ በቃ ናት። ይሄ እንዳለው ምን የሸኛችሁት ሰው አለ ብለህ ነበር አይደል? ሁና ኦዲየንሱም እኛም ምናምን ያልሸኘነውን ሁሉ ሸኘን ዛሬ እና ጥሩ ነበረ ስሜቱ፣ በደንብ ተጋብቶብናል ማለት ነው። ከዛ ሁለቱም ጓደኞቼ አማኒና ሹሜ ያነሱት እንጉርጉሮ ያልካት፣ ከብሪጅና ከኢንትሮ ጋር ተደረበ ያልካት ፓርት ኦፍ ኢሞሽን በደንብ ነው ከፍ ያደረገልህ። ኦሪጂናሊ የለም አይደለም፣ እንትን ውስጥ ግን እንደ አንድ ቫልዩ አድ የሚታይ ሀሳብ ነው። በነገራችን ላይ ዝም ብሎ እንደ ቀልድ የተደረገ ነገር አድርገን አይደለም የምንወስደው። በደንብ ስሜቱን እንደገና በደንብ ከፍ የሚያደርግ ሌላ ነገር ነው ያደረግከው። ቆንጆ ነው እሱ። ጋር ትንሽ ባይሆኑ ብዬ ቅሬታ የተሰማኝ ነገር ዛሬ ትንሽ የድምጽህን አይደንቲቲ አጥቸዋለሁ። ወደ መልካሙ ተበጀ በደንብ ሄዷል። በቃ የእሱ ከለር በደንብ ይሰማል ድምጽ ውስጥና እሱ ነገር ባይሆን ጥሩ ነበረ። መደገመም እንዳይኖርበት አደራ ነው የምልህ። አንተ ኦልሬዲ የራስህን ነገር እያሰማህል የመጣ ተወዳዳሪ ነህ እና ኢሚቴሽን ልክ አይደለም። የራሳችሁን ነገር ሁልጊዜ ያድርጉ ብቻ የምንለው ነገር እዚህ ጋር ትንሽ ተዋርሶሃል። እሱ ነገር ይታሰብበት። ከማይክ ጋር የተነሳው ነገር ደግሜ ማስጠንቀቅ እፈልጋለሁ። ልትወሰድ ትችላለህ፣ ሙዚቃ ውስጥ ልትመሰጥ ትችላለህ ምናምን፣ ግን የሆነው የአእምሮ ክፍል ደግሞ ነቃ ብሎ ነገሮችህን ማኔጅ እንዲያደርግ እድል መስጠት አለብህ። ማይኩ ቶታሊ ጥሩ አልነበረም። ከአፍህ ኤሪያ ውጭ ነው ያለው እና በእኛ በኩል ሲሆን የሚሰማው ነገር ይበላሽብሃል። ከቅኝት ጋር በተያያዘ ብዙ የቅኝት ክፍሎች ጥሩ ናቸው፣ በአንጻራዊ በጣም ጥሩ ናቸው። በጣም አልፎ አልፎ በጣም ትንሽ ትንሽ ነው ሲፈርስ የነበረው ነገር እና ቆንጆ ነው መልካሙ ያው ውጤት አንጻራዊ መሆኑን ከግምት ማስገባት አለብህ። ማለት ዛሬ አምስት ናችሁ እንደዚህ እንደዚህ እያደረግን ስለምንሰጥ ያው እንደ ሁሉ ጊዜው እኔ ጋም ያለህ ነጥብ 9850 ነው።